በመጀመሪያ ደረጃ እውነት ነው የምላችሁ፣ በጣም ነው የምታምሩት። ቡሬ ጫ ቡሬ ታሪካዊ ሕዝብና ታሪካዊ ከተማ፣ ለሌሎችም አስተማሪ መብቱን ያጠየቅ የሚችል። እኔ ሁሌ የሚቆጨኝ ሁሌ ማስብ የነበረው መብቱን የሚጠይቅ ትውልድ እንዲፈጠር ነበር። እግዚአብሔር ይመስገን፣ እኔ ዛሬ ደስተኛ ነኝ። የራሱን መብት አይደለም በወለጋ በመተከል በተለያዩ ሀገራችን ክፍሎች ዘርን መሰረት ያደረገ በግልጽ ቋንቋ አማራን ለይቶ የሚጨፈጭፍ አገርና መንግስት ላይ ስለደረስን ይህንን ለማውገዝ ይህ ወጣት በነቂስ በመውጣቱ እኔ ደስተኛ ነኝ። እንኳን ደስ አላችሁ። ለምንድን ነው ሰልፍ የወጣ ነው መጀመሪያ? አዎ ተገደን እውነት ነው። ዛሬ እስኪ ያስቡት ሁላችሁም ወደ የቤታችሁ እግዚአብሔር አያምጣው እንጂ ራሳችሁን ወደ ራሳችሁ ቤት መልሱት። አብሯችሁ ለደቂቃ ቤታችሁ ውሰዱት እስኪ አሁን ድንገት ስንሄድ! ቤት ተቃጥሎ እናት አባት በግፍ አንገታቸው ታርዶ፣ ዓይንህ እያየ ዓይንሽ እያየ እህት ወንድም ዓይንህ እያየ ዓይናችን እያየ በፊታችን ላይ እየታረደ፣ እንደበግ እንደበግ እየተበለተ በየዱር በገደሉ ዛሬ እኮ የክብር ቀብር ስርዓተ ቅብር ማስፈጸም ቅንጦት ሆኗል። ቅንጦት ለአማራ ህዝብ በክብር መሞት በክብር መቀበር ቅንጦት ሆኗል በግሪደር ያም ደግሞ ግሪደርም ከተገኘ በየጫካው በየጥሻው ዛሬ ወንድሞቻችን እህቶቻችን እናቶቻችን አባቶቻችን ያሞራ የጅብራት ሁነዋል ይህንን ከመቃወም አልፍን። ከሰላማዊ ሰልፍ አልፈን ግንባር ብናሄድስ ቢያንስብን እንጂ ይበዛብናል ወይ? ይኸው ነው። ስለዚህ የኛ ይሄ ሰላማዊ ሰልፍ ፍትሃዊና ህጋዊ ነው። ለምንድነው ፍትሃዊ ነው ነው? በተለያዩ የህብረተሰብ ክፍሎች ብቻ አይደለም ጭፍጨፋ እየተካሄደ ያለው። በቃ ነጩ ነጭ ነው የሚለው አይደለም፣ መንገር አለብን። ይሄ መንግስታዊ ጭፍጨፋ ነው። ዛሬ ኦሮሚያ ላይ ያለ የኦሮሞ ዜጋ ከመሬት ተነስቶ አማራ ወንድሙን ብቻ የሚያሳድድበት ሁኔታ አይደለም። የኦሮሚያ ብልጽግና በአስስረም የፌደራል መንግስት እጁ አለበት ብለን እናምናለን። ችግሩ በህዝብና በህዝብ ብቻ ቢሆን ኑሮ ይሄ ሰላማዊ ሰልፍ አያስፈልግም ነበራል። አቅም በላይ የሆነ የታጠቀ አገር ዜጋ፣ ህዝብ፣ ማህበረሰብ ወጥቼ እንድመለስ ይጠብቀኛል ያለው መንግስት በራሱ በራሱ አደራጅቶና አስታጥቆ ህዝብን እያስጨፈጨፈ ስለሆነ እኛ የወጣነው ይህንን ለመቃወም ነው። ይህንን ካልኩ በዋናነት የፌዴራል መንግስትን እንደ ቡሬ ከተማ ህዝብና ነዋሪ መልዕክት ማስተላለፍ እንፈልጋለን። ፌዴራል መንግስት ዶክተር አብይ አህመድ የሚመሩት ፌዴራል መንግስት እኔ በሀያ ዓመት ታሪኬ ውስጥ ሁልጊዜም በተቃውሞ ነው ሰው ወጣ አይኖርኩት። ነገር ግን የዛሬ ሁለት ዓመት የምታስታውሱት ባንዲራ አረንጓዴ፣ ቢጫ፣ ቀይ ለብሼ ደግፌ ወጥቻለሁ ይሆናል ብለን ነው። አሁን ግን አሁን ግን ኦሮሚያ በተለያዩ ክልሎች ላይ እየተፈጸመ ያለው የዘር ጭፍጨፋ ከዶክተር አብይ አህመድና ከሚመሩት ፓርቲ እውቅና ውጭ ነው ብዬ እኔ አስብ ይከብደኛል። ይሄ የሚያሳየው ሌላ ብዙ ብዙ ሳይንቲስት በሆነ አያስፈልገውም። ከአቅሙ በላይ አይደለም፣ ይህንን ኃይል ለመምታት ከአቅሙ በላይ አይደለም። ምናልባት በልጅነታችን ስንጫወት ወንድምህና ሌላ አንድ የጎረቤት ሰው ቢጣላ ወንድምህ ሲያሸንፍ መገላገል ታቆማለህ። ወንድምህ በላይ ሲሆን፣ ወንድምህ በታች ሲሆን ግን ምን ታደረጋለህ? ትገላግላለህ። እየተፈጸመ ያለው ይሄ ነው። በኦሮሚያ ያሉ አማራዎች እራሳቸውን ለመከላከል የሚያንሱ አይደሉም። ነገር ግን በፌዴራል መንግስት በተለያዩ የመንግስት መዋቅሮች የሚደገፍ አሸባሪ ቡድን በመሆኑ ከአቅማቸው በላይ እንደሆነ ስለምንረዳ ይህን ሰላማዊ ሰልፍ ወጠናል። ዶክተር አብይና ፌዴራል መንግስት ይህን ታሪካዊ ወቅት ማለፍ ካልቻሉ እነሱ ከህወሓት የባሰ አስከፊ ሁኔታ እንደሚገጥማቸው በቡሬ ህዝብና በአማራ ክልል ህዝብ ማስተላለፍ እንፈልጋለን። ግፍ ሞልቶ ከፈሰሰ ይህም ሰው በዚህ በኩል ቀጥል ለማለት ምንም ችግር አይደለም። ግፍ ሞልቶ እየፈሰሰ ነው። ስለዚህ ፌዴራል መንግስት ቆም ብሎ ሊያስብበት ይገባልናለን። እንደ ቡሬ ህዝብ የኦሮሞ ብልጽግና እኔ ይገርመኛል ብዙ ጊዜ እዚህ ቢሮ ውስጥ አንዳንድ ሰዎች አይታችሁ ከሆነ የመጀመሪያው ከንቲባ በጣም ከአቅም በላይ የሆንና ሲበጠብጥ ወይ ደግሞ ሰውን ለማናገር ሲከብደው ኖሮ ሲወርድ ቀጣዩ ከንቲባ ከዛኛው አይማርም። በቃ አሁን ያ ሰው ተመልሶ ወደ ህዝቡ እንደሚገባ ቀጣዩ ከንቲባ ወይ ደግሞ ቀጣዩ የስራ ሃላፊ ሰው አይረዳውም። ያኛው ሲሰራው የነበረውን ስህተት ይሄኛው ደግሞ ይቀጥልበታል። አሁንም እየተፈጠረ ያለው ህወሀት በአስራ ሶስት እና በአስር ዓመቱ ነበር ማበድ የጀመረችው። ኦሮሚያ ብልጽግና ተረኞች ግን ገና ስልጣን በያዙ በወሩ ነው ማበድ የጀመሩት። ስለዚህ ኦሮሚያ ብልጽግና ከውደታችሁ አቁማችሁ ኢትዮጵያዊና ኢትዮጵያዊነትን አክብራችሁ ህዝቡን በሰላም እንዲኖር እና የበኩላችሁን አስተዋጽኦ እንድታደርጉ ስንል በቡሬ ከተማና አካባቢው ህዝብ እንጠይቃለን። ሌላው ማስተላለፍ ምን ፈልገው ለአማራ ብልጽግና፣ አማራ ብልጽግና እኔ ይገባኝ ይገርመኛል። ምርጫ ብትለው አመሰግናለሁ። አማራ ብልጽግና መልእክት እናስተላልፍ። ባለችው ቀሪ ጊዜም ቢሆን ይህን ህዝብ አስተባብሮ የመጣበትን አደጋ መከላከል ወቅቱ የሚጠይቀው ግዴታ ነው። በጣም የሚሰሳቱት ነገር ህዝብ ከፓርቲ በልጧል። ህዝብ ከፓርቲ ቀድሟል። አሁን እኔና እናንተ የምንነጋገረውን ያህል ወይ ደግሞ እኔና እናንተ ያለንን የግንዛቤ ያህል እኔ በአማራ ብልጽግና ውስጥ ያሉ ሰዎች የተረዱት አይመስለኝም። ስለዚህ የመጣብንን አደጋ የመጣብንን መከራ፣ ይሄን ህዝብ ሌላ አይደለም እኮ ይሄን ህዝብ በመጠቀም ይሄን ህዝብ ከጎኑ በማሰለፍ ይሄን ህዝብ አይዞህ፣ እኔ አለሁ እኔ አለሁ ከጎን በማለት ይሄን መከራ እንዲያሻግር እኛ መልእክታችንን አስተላልፋለን። አለበለዚያ ይሄ መከራ ይሄን ህዝብ ብቻ ይበለዋል ብሎ ካሰበ ተሳስቷል። ስለዚህ አማራ ብልጽግና እባካችሁ ልብ ግዙና ከህዝባችን ጋራ አንድ ሆኖም